ደም ግፊት ነው፣ ደም ግፊት አለብሽ፣ ደም በዝቶብሽ ነው፣ ግፊት አለብሽ ይላሉ። እኔ በጸሎት ነው ያለው። እሺ ጌታ ይፈውስ። ጌታ ኢየሱስ ሆይ ከደም ግፊት ከልዩ ልዩ ደዌ ነጻ የምታወጣት በዚህ ውሃ ላይ መለኮታዊ ኃይል ይቀመጥ። ደም ግፊት ነኝ ብሎ በደም ላይ ቁጭ ብሎ ያለው ብዙ ጊዜ ያሰቃያት በረከቷን ጤንነቷን፣ ሰላሟን የበላ ያየ ክፉ ዳብሎስች ከስጋ ላይ ደማን ለቆ እንሄድ ለምና ነበ። በዚህ ውሃ ላይ ኃይል እቀት በቀጣይ ሰዓት ላይ ከታወጀው ደዌ ሁሉ እሺን ወደ ጌታ እንሽሱ። ከዛ ጸጥ ነው። ደም ግፊት ነው የምትል ግን ደም ግፊት ያለው እኮ የሰው ክፋት። በአንድ ጀበናና በአንድ ሲኒ ላይ የሚሰራው ለ16 ሰዎች የተዘጋጀ ጽዋ አንተ የክፋት ኃይል፣ ልችን ሴት ልቀቃት። ጥጥመጅ ደም ግፊት ነው የምትል ጀርባዋ ላይ እንደ ልጅ ቁጭ ብላ ያለክ አሁን ደም ግፊት ነው የሚባለውን በሽታ ይዘው ራስንም ያዘና፣ ደሞ ልቀቅ በሽታውን ሁሉ ቤቷን በል ትዳሯን በል ደም ግፊቱን በል፣ ይህቺ ላልመለስ ቆይ አንተ ያው

ምንድን ነው እሱ? ያሰራበት አንድ ጀበናና አንድ ሲኒ ለአስራ ስድስት ሰዎች ነው ያሰራበት። አስራ አምስቱ የት ነው ያሉት? ፍራ ነው። ከአስራ ስድስቱ መሀል አራቱ ወንዶች ናቸው። አራቱ ወንዶች፣ አራቱ ወንዶች። እሺ ጀበናው ምን ያደረጋችሁ? በስመ አብ አስቀበራችሁ። ይኸውላችሁ የአስራ ስድስት ሰዎችን ስም ጻፉና ከነ ጀበናው ቀበሩ።

በማን ሰይጣን መልኳን አጠፋለሁ ይወቷን አጠፋለሁ ብሎ ሲመጣ ራሱ ጠፋ። ጀርባዋ ላይ እንደ ልጅ አዝላ ነው የምትመላለሱ። አታስታውስም? ያንዳንዴ ጀርባዋ እንደ ሰው ልጅ ጨበጥ ያደርጋታል። ገባ። አንድ ነገር ነግርሻለሁ። ኩላሊት ላይ ደም ላይ ምንም የለም ባንቺ ላይና በ16 በ15 ሰዎች ላይ ካንቺ ጋር 16 ሰዎች አራት ወንዶች ላይ በአንድ ጀበና በአንድ ሲኒ ተሰጥቶ ስንት ጽፎ ወደ ውስጥ አንድ ሜትር ቆፈሩና ቀበሩ። የውልጅ ረጅም ጊዜ ሆኗል፣ ረጅም አመት ሆኗል። ከዚህ የተነሳ እነዚህ ሰዎች ባሉበት ስፍራ ቤታቸው፣ ህይወታቸው፣ ጤናቸው ይበጠበጣል፣ ሰላማቸው ይበጠበጣል። ረግሞ ነው ቤታቸው እንዲመር፣ ቤታቸው እንዲያስጠላ፣ ትዳራቸው እንዲያስጠላ፣ እርስ በራሳዎች እንዳይስማሙ የተሰራ መዋርት ነው ከአንችም

ክፉ አይናችን ከቤት ጀምሮ ነው ያልኩሽ። ይህማ ማንንም ይሁን ከቤት ጀምሮ በፍቅር መሃት ይችላል። ቁጣም ካየ አይቆምም። ለዓለም ሁሉ ዝመስክሪ ከዚህ ሰዓት ጀምሮ በመገረፉ ቁስል ከማንኛውም ደግሞ ይነጻ ውጭ ደምሽ የተረጋጋ ይሆን ሁሉ ጨጓራሽ ማንኛውም አካልሽ በመገረፉ ቁስል ነጻ ወጥቷል። በዚህ ውሃ ላይ በረከት ሲቀመጥ ፈውስ

ስትተኝ ማለት ነው። ቀስ አድርገሽ ፊት ምላስ ሰዎች ለመስማት እየተጨነቁ ነው። በቃ በቃ እንጂ ጌታ ምስጢረኛ ነው፣ አይደለም ክብር ለኢየሱስ። ሲሆን ቁጭ በይ ነግሯል። ማንም ሰው በፊትሽ አይቆም በክፋት እሷ የምትነግረኝ የሆነ ሰው አለብኝ አለች። ቤት ተስተካክሏል። ምን ሆነው አሁን ስም ተቀይሯል በቁልምጫ ነው። እሺ ናፍቆትም በስተዋል ኢየሱስ ያድናል።